ጤና ይስጥልኝ የተወደዳችሁ ተመልካቾቻችን፣ እየተዝናናችሁ ቁም ነገር የምታገኙበት ሳምንታዊ የዘመንና ቴክኖሎጂ ፕሮግራማችን ተጀምሯል። ፕሮግራሙን እየመራው ሰላማዊት ወንደሰን አብሬያችሁ ቆይታ አደርጋለሁ። አብራችሁን ቆዩ። ያለንበት ዘመን ዲጂታል ቴክኖሎጂዎች እጅግ የተስፋፉ የሚገኙበት ወቅት እንደመሆኑ ለዚህ አስቻይ ሁኔታዎችን የሚፈጥር የቴሌኮም መሰረተ ልማቶችን መገንባት አስፈላጊ ነው። አስተማማኝ የሆኑ ዘመናዊ የቴሌኮም መሰረተ ልማቶችን መገንባት ግንኙነትን ከማሳለጥ ባሻገር የዜጎችን የዕለት ተዕለት የህይወት እንቅስቃሴዎችን የሚያቀል መሆኑ የሚታወቅ ነው። ለዚህም ነው ለዘመናት ኢትዮጵያውያንን ከጫፍ እስከ ጫፍ ሲያስተሳስር የኖረው ኢትዮ ቴሌኮም አስተማማኝ የመሰረተ ልማት ግንባታን እውን ለማድረግ በህንፃ ግንባታ ከተሰማሩ ድርጅቶችና ከሌሎችም አካላት ጋር በዚህ መልክ እየሰራ የሚገኘው የዛሬው ቀዳሚ የዘመንና ቴክኖሎጂ ዝግጅታችን ከዚህ ጉዳይ ጋር በተያያዘ ከታላቁ የህዳሴ ግድብ ህዝባዊ ተሳትፎ ማስተባበሪያ ጽህፈት ቤት ጋር የነበረውን ተሞክሮ የሚያስቃኘን ይሆናል። ፋይቨር ቱዘሩም ማለት ከስሙ እንደምንረዳው በእያንዳንዱ የደንበኛ ሩም ውስጥ የፋይቨር ዝርጋታ ማድረስ ነው። ያም ማለት ከዚህ በፊት ሎካል ኤሪያ ኔትወርክ ብለን የምንዘረጋው አሁን ላይ ፒኦላን የምንለው ወይም ደግሞ ፓሲቭ ኦፕቲካል ኔትወርክ ላን ብለን እንጠራዋለን። ያም ማለት ፋይበር ከያንዳንዱ ኢንድ ቱ ኢንድ እያንዳንዱ ዲቫይሶች በፋይበር ማገናኘት ማለት ነው። ያም ማለት እንዴት ነው ደንበኛው ከዚህ በፊት ከኢትዮ ቴሌኮም ሰብስክራይብ ሲያደርግ አንድ የፋይበር ኬብል ለደንበኛው በሞደም እንሰጠዋለን። ከዛ በኋላ ደንበኛው በሚፈልገው መንገድ ይጠቀም ነበር። አሁን ግን ያኛውን በአንድ ላይን የገባውን ሰብስክሪፕሽን ደንበኛው ጋር ከገባ በኋላ ለእያንዳንዱ ሩሞች ወይም ደግሞ ለእያንዳንዱ ክፍሎች በፋይበር ዋይፋይውን ማሰራጨት እንደማለት ነው። ያም ማለት በእያንዳንዱ ሩም ውስጥ የዋይፋይ ሞደሞች ይቀመጣሉ። እነዛን ሞደሞች ከሜን ጌት ወይም ደግሞ ከሜን ሞደሙ ጋራ በፋይበር ኮኔክቲቪቲ መፍጠር ማለት ነው። ከረንትሊ ኢትዮ ቴሌኮም በሁለት አይነት መንገድ ሰርቪሱን እየሰጠው ይገኛል። ያም ማለት ለሲንግል ደንበኞች ወይም ደግሞ ለግለሰቦች እና ለድርጅቶች እየሰጠው ይቻላል ይገኛል ማለት ነው። ለድርጅቶች ስንሰጥ ፋይቨርቱ ዘሩም ወይም ደግሞ የፍትታርቱ ቢዝነስ በሚባል እንሰጠዋለን ማለት ነው። ኢትዮ ቴሌኮም የፋይበር ቱ ዘ ሩምን ለመተግበር ያስፈለገበት ዋነኛው ነጥብ ኢትዮ ቴሌኮም እንደሚታወቀው ዘመኑን የዋጀ የቴክኖሎጂ ና የኔትወርክ አቅርቦት ይሰጣል ተደራሽነትን በዛው እንዳለ ሁኖ አጠቃላይ ይህንን ለማንሳት ኦልሞስት ከፍጥነት ከኮስት አንጻር ከደንበኛ ፍላጎት አንጻርና ከኬብል ማኔጅመንት አንጻር ይህንን ኤፍቲቲአር ተግባራዊ ማድረግ አስፈለገ ማለት ነው። ከፍጥነት ስንል ደንበኛችን አንሊሚትድ የሆነ ወይም ደግሞ ያልተገደበ የፍጥነት አገልግሎት መስጠት ይቻላል። ያም ማለት ያልተገደበ ስንል ደንበኛው ሰብስክራይብ ያደረገውን ስፒድ በእያንዳንዱ የክፍሎቹ ውስጥ ወይም ደግሞ የኦፊስ ሩሞች ውስጥ ያልተገደበ ሰብስክራይብ ባደረገው ልክ ማግኘት ይችላል ማለት ነው። የደንበኛ ፍላጎት ስንል አሁን ላይ የቴክኖሎጂ መስፋፋት ወይም ደግሞ ስማርት ሆም፣ ስማርት ሲቲ እያልን ነው እና ይህን ስማርት ሆም ለማምጣት፣ ስማርት ካምፓስ ለማምጣት በእያንዳንዱ ኮርነር ላይ ሀይ ስፒድ መድረስ አለበት ማለት ነው። ያን ለማድረስ ከደንበኞች ምን ይፈልጋሉ? ሀይ ስፒድ ስለሚፈልጉ ለእያንዳንዱ ሩም ለማድረስ ኤፍቲቲአር መተግበር አስፈላጊው ነው ተገኝተዋል ማለት ነው። ከኮስት አንጻር ስናየው ከዚህ በፊት ደንበኞቻችን ለምሳሌ የድርጅት ደንበኞቻችን የኦፊስ ዝርጋታ ሲያደርጉ ወይም የኦፊስ ኢምፕሊመንት ሲያደርጉ በአንድ ኦፊስ ውስጥ ለምሳሌ ሀያ ደንበኞች ቢኖሩ ወይም ደግሞ ሀያ ከስተመሮች ወይም ደግሞ ሰራተኞች ቢኖሩ ለነዛ ሰራተኞች እያንዳንዱ ኖድ ለካት ሲክስ ኬብል አርጂ ፎርቲ ፋይቭ ለእያንዳንዱ ኖዶች ማድረስ ነበረበት። ያም ማለት በጣም ኮስት ነው። ይሄ ማለት ግን አሁን በኤፍቲቲር ሲመጣ ለአንድ ኦፊስ ከሃምሳ በላይ ደንበኞችን በአንድ ሞደም አድሬስ ማድረግ እንችላለን ማለት ነው። ወይም ደግሞ ሃይ ስፒድ መስጠት እንችላለን ማለት ነው። በእያንዳንዱ ሩም ላይ ሲንቀሳቀስ ደንበኛችን ያለምንም እንከን መንቀሳቀስ ይችላል። ያም ማለት ለምሳሌ ደንበኛው ሰብስክራይብ ወይም ዳውንሎድ እያደረገ ከሆነ የሆነ ሩም ላይ ከመኝታ ቤቱ ዳውንሎድ እያደረገ ጀምሮ ወደ ሳሎን መሄድ ቢፈልግ ምንም እንከን ሳያጋጥመው ወይም ደግሞ ያ ዳውንሎድ ማድረግ የነበረበት ስፒድ ሳይቋረጥ እያንዳንዱ የቤቱ እንቅስቃሴ ውስጥ ማድረግ ይቻላል ማለት ነው። የኬብል ብልሽት ቢያጋጥም ኢንተሊጀንት ማኔጅመንት ሲስተም ስላለው ራሱን የቻለ የኮንትሮሊንግ ሲስተም ስላለው ሞባይል አፕ አለው። ደንበኛው ሞባይሉ ላይ አፕሊኬሽኑን ጭኖ የት ላይ ብልሽቱ እንዳለ አድሬስ ማድረግ ትሬስ ማድረግ ይችላል። እንደዚሁም ደግሞ በቀላሉ መጠገን የሚችል የፋይበር ኔትወርክ ነው ማለት ነው። ኢትዮ ቴሌኮም መጀመሪያ ላይ ስቴክ ሆልደር ነበር ለኛ ማለት ነው፣ ለታላቁ ሕዳሴ ግድብ ኢትዮ ቴሌኮም። እኛ ወደ አዲሱ ህንፃ ስንመጣ ይህኛውን ቴክኖሎጂ ጠየቅንና ቴክኖሎጂው፣ ፋይበሩ ማለት ነው፣ ፋይቭ ጂ ስራ ላይ እንዲውል ስፖንሰር ሆነልን። ይሄ ታሪካዊ የሆነ ቦታ ነው። ብዙ ኬብሎች፣ የተዝረከረኩ ኬብሎች ነበሩ እዚህ ጋ ከድሮ ጀምሮ ለረጅም ጊዜ ሲጠቀሙበት የነበረ ኬብል ነው ስለዚህ ኮሚኒኬሽን ወይም ደግሞ ለዳታ አመች ያልሆኑ በጣም ያረጁ ኬብሎች እና በጣም የተዝረከረከ ኬብል ነበር ማለት ነው። ስለዚህ ሲታደስ እንግዲህ ኢትዮ ቴሌኮም አዲስ ህንፃዎች ላይም ብቻ ሳይሆን የድሮ ታሪካዊ የሆኑ ህንፃዎችንም ሲታደሱ በአዲስ ኔትወርክ አብሮ ማዘመን ይችልበታልና እዚህ ፕሮጀክት ላይ የታየውን የዘመናዊ ቴክኖሎጂን በኦልድ ሂስቶሪክ ወይም ደግሞ ታሪካዊ ቦታዎች ላይ ኢምፕሊመንት አድርጎ ማሳየት ነው። ይሄ እንደምታየው ፋይበር ቱ ዘሩም ነው። ፋይበር ቱ ዘሩም ማለት ደግሞ በየክፍሉ እንደ ድሮ ኬብል ቤዝድ ወይ ደግሞ ብሮድባንድ ሳይሆን የምንጠቀመው ዋይፋይ ነው። ዋይፋይ ደግሞ በጣም ምቹ ነው። ምቹነቱ ደግሞ አሁን ለምሳሌ እኔ ባለሙያ ነኝ በባለሙያነት የትም ቦታ ሆኜ መቆጣጠር ይችላለሁ ማለት ነው። ይሄኛውን ኮኔክሽን በሞባይል በጣም ምቹ ነው። በጣም ኢዚ ነው። በጣም ምቹ የሆነ ቴክኖሎጂ ነው የምንጠቀመው ማለት ነው። ኤፍቲቲአር ማለት እንግዲህ የፋይበር ኔትወርክ ወደ ደንበኛው ዲስክቶፕ ነው እየቀረበ የመጣው ማለት ነው። ፋይበር ቱ ዘሩ ወይም ደግሞ እስከ ክፍሉ ድረስ በፋይበር ሰርቪስን ወይም ደግሞ የኢንተርኔት አገልግሎትን ተደራሽ ማድረግ ነው። ለምን የዲስታንስ ሊሚቴሽን አለበት ኮፐር፣ እንደገናም ደግሞ የፍጥነት ወሰን አለበት። ከዚህ በፊት ይህንን ሕንፃ እናዳርስ ብንል በተለያየ ጌትወይ ነው ልናደርስ የምንችለው። አሁን ግን አንድ ጌትዌ ላይ እናስገባና ከዚያ ስሌቮችን በሚፈለገው ሩም ውስጥ በየክፍሉ የቮይስ ሰርቪስ የሚያስጠቅሙ ምኖች አሉ። እነዚህ ሞደሞች አሉ ማለት ነው። ጥቅሙ እንግዲህ ብዙ ነው። ከዚህ በፊት ኬብል ክሪምፕ አድርገን ነበረ የምንጠቀመው ያኛው ኬብል። አሁን ለምሳሌ ከአንድ ቢሮ ኢንተርኔት ዳውን ከሆነ ያኛው ለማግኘት በጣም ጊዜ ይፈጃን ነበረ። አሁን የትኛው ዳውን እንደሆነ ኬብሎቹን የትኛ ነው የትኛ ነው የትኛ ነው ብዬ ሳልፈልግ በሞባይል እንኳን ማግኘት እችላለሁ ማለት ነው በጣም ጊዜ ይቆጥብልኛል ከዛ ኢኮኖሚካ ላይ ደግሞ ወጪ ቆጣቢ ነው ማለት ነው ኬብሎቹም እንደምታየው ዝርግርክ አይደለም በጣም ምቹ ነች በጣም ታምራለች እቺኛው ራውተር ነች እቺ ራውተር በየሩሙ አለ በየሩሙ ከዚህኛው ሰርቨር ወዝደን በየክፍሉ ማለት ነው። በዚህኛው ኬብል በእነኝህ ኬብል ገብቷል ማለት ነው። በየሩሙ በእያንዳንድ ሩሙ ማለት ነው። ሶ ከዚህኛው ኬብል ወደዚኛው ከወሰድን በኋላ ሁሉም ሰው ምን እንደጠቀማል ማለት ነው፣ ዋይፋይ ይጠቀማል ማለት ነው። በኤፍቲቲአር ኔትወርክ የመጀመሪያ ፕሮጀክታችን ነው። እያንዳንዱ ክፍል ውስጥ ሞደም አስቀምጠን የዋየርለስ እና የቴሌፎን ሲስተሙን ባንድ እንዲጠቀሙ ያደረግን ማለት ነው። በስልኬ ኢንተርኔት እንዳለ ዋይፋይ እንዳለ ብሮድባንዱ የትኛው ዲቫይስ እንዲሰራ፣ የትኛው ዲቫይስ ኦን ኦፍ እንደሆነ ማየት ይችላለሁ፣ መስራት ይችላለሁ ማለት ነው። አዲስ ቴክኖሎጂ ነው። በጣም እንትኑ አክሰሱ በጣም ኢዚ ነው። ሶ ከኢትዮ ቴሌኮም ጋር ሆኖ ይሄኛውን ቴክኖሎጂ ኤክስፓንድ ቢያደርጉ ሌሎች ህንፃዎች፣ ሌሎች ተቋማቶች፣ ሌሎች ነን ገቨርንመንት እና ገቨርንመንቶች፣ ሶ ይሄኛውን ብጠቀሙ እኔ አድቫይስ አድርጓለሁ እንደ ባለሙያነትም እንደ ተጠቃሚም ማለት ነው። በርዝዳይ ፓኬጅ ያው ኢትዮ ቴሌኮም ለደንበኞች ትልቅ ከሚሰጠው ቫልዩ ውስጥ አንዱ ነው። የደንበኞችን ልክ እንደ ማንኛውም ሰው የልደት ቀኑን እንደሚያከብር ኢትዮ ቴሌኮም ደግሞ ባለው ዳታ ደንበኞችን በመዘገበበት ዳታ መሰረት ተነስቶ ልደታቸውን በየዓመት ያከብራል ማለት ነው። ሶ ይህ ማለት ኢትዮ ቴሌኮም ለደንበኞች የሚሰጠው ቫልዩ ምን ያክል ከፍ እንዳለ የሚያሳየን ነው ማለት ነው። ለምሳሌ እንደ እንደ ማንሳት ከዚህ ጋር ማንሳት የምፈልገው አንድ ደንበኛችን ነበር። በኮሚኒኬሽን በሶሻል ሚዲያ ላይ ያየ ነው እና ማንም ሰው ልደቴን አክብሮልኝ አያውቅም። ለመጀመሪያ ጊዜ ልደቴን ያከበረልኝ ኢትዮ ቴሌኮም ነው። ሶ ሀፒ በርዝደይ ብሎ ሲደርሰኝ የተሰማኝ ስሜት በጣም ከፍ ያለ ነው ብሎ በኮሚኒኬሽን ላይ በሶሻል ሚዲያ ላይ ያየ ነው ደንበኛችን ነበረ እና። ያ ማለት ለደንበኞች የሚሰጠው ቫልዩ በጣም ከፍ ያለ ነው። ልደቱን በደንብ የማያከብር ደንበኛ ሀፒ በርዝዳይ ብሎ አንድ ጂቢ ሀያ ሚኒትን፣ ሀያ ኤስኤምኤስ እንዲጠቀም ይሰጣል ማለት ነው። ስለዚህ ይሄ ትልቅ ቫልዩ ነው ማለት ነው። በዋነኝነት የፎርጂ እና ፋይፍጂ ደንበኞችን ታርጌት ያደረገ ነው። የፎርጂ መጠቀም ፎርጂ እና ከዛ በላይ መሆን አለባቸው ደንበኞች ይሄን ለመጠቀም ማለት ነው። ሰው በርዝዳይ ፓኬጅ ጋር አሁን ደንበኞች ኮምፕሌን ያነሳሉ አንዳንዴ ምናልባት ሲደርሳቸው እንትኑ ሪሶርሱ ሲደርሳቸው ሪሶርሱ ነጻ ስለሆነ ይጠቀሙታል፣ ግን ልደት አይደለም ሊሉ ይችላሉ ማለት ነው። እሱን ከልደታቸው ቀን ጋር መጥተው ሾፕ ጋር የኢትዮ ቴሌኮም አቅራቢያ ወደሚገኘ ሾፕ ጋር ጎራ ብለው የልደት ቀናቸው ማስተካከል ይችላሉ። ከዛ በኋላ በየአመቱ የሀፒ በርዝደይ ፓኬጅን ማግኘት ይችላሉ ማለት ነው። በርዝዳይ ፓኬጅ በሁሉም ቻናሎቻችን አለ። ግን እዚህ ጋር ልዩ ያደረግነው ምንድነው? በርዝዳይ ፓኬጅ ልደቱን የሚያከብረው ደንበኛችን እሱ ብቻ የሚገዛው ሰልፍ ለሰልፍ ብቻ ዲስካውንት እስከ 20 ፐርሰንት ዲስካውንት ያደረግነው የቮይስና የዳታ ፓኬጅ አለ። በሶስት ቀን ውስጥ አንድ መግዛት እንዲችል ማለት ነው። ፍሪን ሰጠዋለን መጀመሪያ፣ አንድ ጂቢ፣ 20 ሚኒት፣ 20 ኤስኤምኤስ የልደቱ ቀን ይደርሰዋል። ከዛ ሁለተኛ ደግሞ ዲስካውንት ፓኬጅ አለ ማለት ነው። የልደቱ ቀን መግዛት እንዲችል ያደርግ ነው አለ። ሌላ ሶስተኛው ደግሞ የእሱ ፍሬንዶቹ ጓደኞቹ፣ ወዳጅ ዘመዶቹ እንዲልኩለት ደግሞ ያዘጋጀ ነው ጊፍት በርዝዳይ ፓኬጅ ደግሞ አለ። ያ ደንበኛ የልደቱ ቀን ከብዙ ጓደኞቹ ጋር የልደት በርዝዳይ ፓኬጅ ጊፍት መቀበል ይችላል ማለት ነው። ስለዚህ አንደኛ ሚልክለት ጓደኛው ሲልክለት ሀፒ በርዝዳይ ብሎ ነው የሚደርሰው። ጥሩ የሆነ ጊፍት ነው ማለት ነው። በቮይስ ፕላስ ዳታ ፕላኖች አሉ። የልደት ቀን ለወዳጅ ለጓደኛው ሌላው ከስተመር ደግሞ መላክ ይችላል ማለት ነው። ልደቱን የሚያከብረው ደንበኛችንም የልደቱ ቀን ደግሞ በዲስካውንትም መግዛት ይችላል ማለት ነው። ሰላም እንዴት ናችሁ? ዮሐንስ ግርማ እባላለሁ። በዛሬ ፕሮግራማችን ላይ የምንመለከተው ኤአይ ቱሎች ናቸው። እነዚህ ኤአይ ቱሎች በተለያየ ፕሮግራማችን ላይ አይተናቸው ነበር። ግን እነዚህ ኤአይ ቱሎች ለተለያዩ ጥቅሞች እዚህ ሊያገለግለን ይችላል ብዬ ሶስት ፊቸሮች አውጥቼላቸዋለሁ። የመጀመሪያዎቹ ሁለት እዚህ ፕሮግራም ላይ ማሳየው ኮንቴንት ክሬሽን ላይ የሚያተኩር ነው። ሶስተኛው ደግሞ ለራሳችሁ ፕሮፌሽናል ፎቶ ኤአይ ተጠቅማችሁ እንዴት ማግኘት እንደምችሉ እዚህ ፕሮግራም ላይ ያሳያቸዋል። የመጀመሪያው እዚህ ፕሮግራም ላይ የምንመለከተው በነፃ ኤአይን ተጠቅማችሁ ቪዲዮ እንዴት ጄኔሬት ማድረግ እንደምችሉ ነው። አሁን ብዙ ፕላትፎርሞች ከተለያዩ ድርጅቶች ፍሪ ኤአይ ቪዲዮ ጄኔሬትድ እየወጣ ነው። ግን ከሁሉም የተሻለም ከዛም አልፎ በነፃ እንድትለማምዱ ማይክሮሶፍት የራሳቸውን አውጥተዋል። የዚህም ኤአይ ቪዲዮ ጄኔሬተር ስሙ ቢንግ ቪዲዮ ክሪኤተር ይባላል። የዚህ ፕላትፎርም በቻት ጂፒቲ ፓወርድ ስለሆነ ቆንጆ የሆነ አውትፑት ታገኛላችሁ። ይህኛው ፕላትፎርም በማይክሮሶፍት ኦንድ ስለሆነ ይህንን ፊቸር ለማግኘት ለሚፈልግ ሰው ቢንግ ብራውዘራችሁን ከጉግል ፕሌይ ስቶር ወይም ከአፕል ፕሌይ ስቶራችሁ መጫን ትችላላችሁ። ከዛ በኋላ ቪዲዮ ላይ እንደምትመለከቱት አፕሊኬሽኑን ከከፈታችሁት በኋላ ሜኒውን ትነካላችሁ። ከዛ በኋላ እዛ ቪዲዮ ክሬተር የሚለውን ኦፕሽን ትመርጣላችሁ። እሱን ከመረጣችሁ በኋላ የምትፈልጉትን ፕሮምፕት የምትፈልጉትን ቪዲዮ እንዴት እንዲሰራላችሁ እዛ ፕሮምፕቱን ካስገባችሁ በኋላ ቪዲዮን ኤያዩ ጄኔሬት ያደርግላችኋል። የሚያወጣላችሁ ኳሊቲ አውትፑት በጣም የሚወስነው የፕሮምፕታችሁ አጻጻፍ ነው። ስለዚህ የምትጽፉት ዲቴይል ኢንፎርሜሽን በተቻለ መጠን ብዙ ኢንፎርሜሽኖች እንድትከቱለት እናንተ እንደምትፈልጉት እንዲያወጣላችሁ ማለት ነው። የሁለተኛው ብዙ ሰዎች ስልኮቻችን ላይ እያየናቸው ያሉትና ብዙ ኤአይ ጄኔሬትድ የሆኑ ቪዲዮዎች አሉ። እነዚህም በተለያየ መልክ መጥቶላችሁ ሊሆን ይችላል። አንዳንዱ በእንስሳ መልክ ቪዲዮ እየተጠቀሙ ሲያወሩ ታያላችሁ። ወይም አንዳንድ ፖድካስቶች ህፃናት ራሳቸውን አስመስለው ወይም ከፊልሞችም እነሱንም ህፃናት አስመስለው ኮንቴንት ሪፕሮዱስ የሚያደርጋለን። እነዚህን ኮንቴንቶች እንዴት እንደሚሰሩ እዚህ ፕሮግራማችን ላይ ያሳያቸዋል። እነዚህን ኮንቴንቶች ለመስራት ሶስት ነገር ያስፈልጋቸዋል። አንደኛ ፎቶችሁ፣ ሁለተኛ የቻት ጂፒቲ አካውንት፣ ሶስተኛ ደግሞ የሄድራ አካውንት። መጀመሪያ ፎቶችሁን ቻት ጂፒቲ ውስጥ ትከቱና በፕሮምፕት ጻፉልኝ ትሉታላችሁ። ከዛ በኋላ ፎቶችሁን በዲቴይል ኢንፎርሜሽን የእናንተም ሆነ የእንስሳው የትኛውንም የትኛውንም መጠቀም ትችላላችሁ። ከዛ ፕሮምቱን ካገኛችሁት በኋላ እዛው መልሳችሁ ኢሜጅ ጄኔሬት ማድረግ ትችላላችሁ። ከዛ ግን ፕሮምቱን እዛው ሆናችሁ ግን ታስተካክላላችሁ። ለምሳሌ ራሳችሁን ወደ ቤቢ ወይም ወደ ህፃናት መመለስ ከፈለጋችሁ ፕሮምፕት ኢንፎርሜሽን እዛ ጋ ቤቢ እንድትመስሉ ማድረግ ትችላላችሁ፣ ወይም ወደ ተለያየ እንስሳ ማድረግም ትችላላችሁ። ከዛ በኋላ ያንን ኢሜጅ ጄኔሬት ቻት ጂፒቲ ያደረገላችሁ ሄድራ የሚባል አንድ ፕላትፎርም አለ እዛ ውስጥ ትከታላችሁ። ሄድራ ፕላትፎርም ውስጥ እንደገባችሁ ፍሪ አካውንታችሁን ክሬት ካደረጋችሁ ቪዲዮ ላይ እንደምትመለከቱት ያ ቻት ጂፒቲ ክሬት ያደረገውን ኢሜጅ እዛ ውስጥ አፕሎድ ታደርጋላችሁ ከዛው አጠገብ የእናንተን ኦዲዮ ስክሪፕት ያ ምስል ምን እንዲያወራላችሁ የምትፈልጉትን እዛው አፕሎድ ታደርጋላችሁ። ከዛ በኋላ የተወሰነ ደቂቃ በኋላ ያንን ፎቶ ተጠቅሞ ወደ ቪዲዮ ጀኔሬት አድርጎት እንቅስቃሴው ንግግሩን ከድምፃችሁ ጋር አመሳስሎ ቪዲዮ መቅረጽ ትችላላችሁ። ሶስተኛውና የመጨረሻው የኤአይ ቱል እንዴት አድርጋችሁ መጠቀም የምችሉት ብዬ እዚህ ፕሮግራማችን ላይ ማሳያችሁ ፕሮፌሽናል ፎቶዎች እንዴት ኤአይ ሊያነሳላችሁ እንዲችል ነው። ብዙ ሰዎች ፕሮፌሽናል ፎቶዎች ወይም መነሳት አይወዱም ወይም እድሉም ላይኖራቸው ይችላል። ግን በነፃ ቻት ጂፒቲ ስልካችሁ ላይ ያለውን የምታደርጉት የተወሰነ ፎቶዎች አፕሎድ ታደርጉለታላችሁ። የራሳችሁን ሴልፊ ፎቶ አንድ፣ ከፊት ለፊት፣ ከጎን ቢያንስ ወደ አራት አምስት ፎቶ አፕሎድ ታደርጉለታላችሁ። ከዛ ስር ቪዲዮ ላይ እንደምትመለከቱት ይህንን ፕሮምፕት ትጽፋላችሁ። የዚህ ፕሮምፕት ዋናው አላማው የምትነግሩት ቻትጂፒቲን እነዚህን ፎቶዎች አናላይዝ አድርገህ ፕሮፌሽናል የሆነ ፎቶ ሱፍም ለብሼ ሆነ በስነስርዓት ፕሮፐር ላይቲንግ የተለያዩ ኦፕሽኖች ስጠኝ ማለት ትችላላችሁ። በዛ መልክ ይህንን ፎቶች አናላይዝ አድርጎላችሁ ቆንጆ በፕሮፌሽናል ካሜራና በፕሮፌሽናል ላይቲንግ አስተካክሎላችሁ ያመጣል። ኤአይ ፕላትፎርሞች አሁን በተለያየ መልክ ፊቸሮች እና ቱላቸው እየጠነከረ ይመጣል እና እነዚህም በተለያየ መልክ ልትጠቀሙ ትችላላችሁ። እዚህ ፕሮግራም ላይ እንዳሳየሁዋችሁ፣ ቀጣይ ፕሮግራማችን ላይ ደግሞ ሌላም ቱሎች እንዴት አድርገን ኤአይን እንደ ቱል አድርገን የእኛን ህይወት ኢፌክቲቭሊ እነዚህ ፕላትፎርሞች ለእኛ እንዲያገለግሉ አሳያቸዋለሁ። ውድ ተመልካቾቻችን ለዛሬ ዘንላቸው የቀረብ ነው። ሳምንታዊ የዘመንና ቴክኖሎጂ ፕሮግራማችን የተከታተላችሁት ይመስል ነበር። ሳምንት በሌላ ርዕሰ ጉዳይ ወደ እናንተ እንደርሳለን። መልካም ሳምንት።